ሰላም ሰላም፣ ዴንቨሮች። መቼም በዴንቨር ኮሎራዶ የምንገኝ ኢትዮጵያውያን በጣም እድለኞች ነን። በዚህ በዴንቨር ከተማ ቢያንስ ከ45 ሺህ እስከ 50 ሺህ ኢትዮጵያውያኖች ይኖራሉ ይባላል። እና ያም ሆኖ ግን በጣም እድለኞች ነን በዴንቨር ያለን ኢትዮጵያውያኖች በጣም እድለኞች ነን ማለት ይቻላል። ይኸው ምንድን ነው ያው እንደምታውቁት ሬስቶራንቶች በየቦታው አሉ፣ ሱቆች አሉ፣ የመኪና ዲለር ያላቸው አሉ፣ መኪና የሚሸጡ አሉ፣ ጋራዦች አሉ። ኢትዮጵያኖች በሁሉ ዘርፍ የተሰማራ አለ። በዛም ብንሄድ በዚህም ብንሄድ ኢትዮጵያኖች አሉ። እንደገና ደግሞ በዴንቨር በዚህ በአሮራ የኮምንትን ተመራጭ አለን አምሳሉ እሱ ተመራጫችን ነው እና ኢትዮጵያኖች ጠንክረን ከተነሳን ብንጠነክር ብዙ ነገር መስራት የምንችል ነው እና ኮሚኒቲያችንን ብናጠነክረው እድራችንን ብናጠነክረው ብዙ ደረጃ ላይ እንደርሳለን በመንግስት ደረጃ ተጽዕኖ ፈጣሪ የምንሆን ነን። ይህንን ልበላችሁ ለማለት የፈለግኩት ይሄንን የኢትዮጵያውያንን ጉዳይ ለማንሳት ሳይሆን፣ አሁን የመጣሁበት ዋናው ምክንያት እድለኛንን ከምላቸው ነገሮች አንዱ ኢትዮ ዋልያ ሳከር አካዳሚ ወይም ሶኮር አካዳሚ ወይም እግር ኳስ አካዳሚ ለሚለው ስለሚለው ለማውራት ነው ዛሬ የመጣው። እንግዲህ ኢትዮዋሊያ የእግር ኳስ አካዳሚ ወይም ትምህርት ቤት በጣም ልዩ ነው። ለአስራ ሁለት ዓመት የቀጠለ ነው። ህጋዊ ነው፣ ፍቃድ አለው። እሱንም ታደሰንም ያው የማያውቀው የለም፣ ታውቁታላችሁ። የኢትዮጵያ ብሔራዊ ቡድን ተጫዋች የነበረ ነው እና በዚህ በደንቨር ከተማ ለአስራ ሁለት ዓመት ህፃናትን እየሴቶችንም ወንዶችንም እያሰለጠነ ትልቅ ደረጃ ያደረሰ ሰው ነው። እና ይሄ ዋልያ አካዳሚ ወይም የኢትዮ ዋልያ አካዳሚ የእግር ኳስ ትምህርት ቤት ወንድማችን ታደሰ በጣም ልጆቹን በስነ ምግባር በግብረ ገብነት ጭምር እንዲያድጉ እያደረገ ጨዋታውንም ኳሱንም እያሰለጠናቸው ለ12 ዓመት ዘልቋል እና ይሄንን ደግሞ ብዙዎቻችሁ ታውቃላችሁ። በሱ በኩል እጆቻችሁን ልካችሁ እየተማሩ ያሉ ምን ያህል ግብረ ገብ እንደሆኑ ምን ያህልም ውጤታማ እንደሆኑ ብዙዎቻችሁ ታውቃላችሁ ማለት እና ታውቃላችሁ። ስለዚህ ዛሬ ምንድን ነው ዋናው አሁን ይሄንን ኢትዮ ዋሊያ ሶከር አካዳሚ በቅዳሜ በፊታችን ቅዳሜ ማለት ኦክቶበር 18 ከ12 ሰዓት ጀምሮ ልጆችን ያስመርቃል እና ጨዋታዎችም አሉ። የልጆች ጨዋታ አለ። ጨዋታዎች አሉ። ወደ እነዚህ የምታዩት ፎቶ ላይ ጨዋታዎች አሉ እና እዛ ቦታ ላይ ተገንተን ጨዋታውንም እንድናይ ምን ያህልስ እንዳሰለጠናቸው እንድናይ፣ ምን ያህልስ ብቁ አድርጓቸዋል የሚለውን እንድናይ ጋብዞናል። እና በዴንቨር ከተማ ያላችሁ በሙሉ በአጠቃላይ በዚህ ቀን በኦክቶበር 18 ቅዳሜ 7100 ሸሪክሪክ ሳውዝ ድራይቭ ዴንቨር ኮሎራዶ ኤ0224 ነው አድራሻው አድራሻው እና እዛ በዚህ መሰረት ከአስራ ሁለት ሰዓት ጀምራችሁ እዛ ብትገኙ ደስ ይለናል። ይለዋል እሱ እና ደስ ይለኛል። የስራይንም ውጤት ታያላችሁ እና ፕሊስ ብትመጡ ደስ ይለኛል። በዛውም ለእኔ ሞራን ነው የምትሰጡኝ ብሏል እና እንግዲህ ተመልከቱ። እኛ ኢትዮጵያኖች በሄርንበት ቦታ ሁሉ ሙያችንን ዝም ብለን ይዘነው አንቀመጥም ይዘን አንቀመጥም። በእግር ኳስ አለም የነበረ እዚህም መጥቶ ያንኑ ነው የሚቀጥለው። በንግድ አለም የነበረ የንግዱን አለም ይዞ ነው የሚመጣው። የጭጥ ጥበብ ሙያ ያለው ደግሞ እሱን ይዞ ይሰራል። በዛ እንንቀሳቀሳለን እና ጥሩ ውጤታማም ነን። ስለዚህ እናንተ ኢትዮጵያውያኖች ልጆቻችሁን አሁንም ለሚቀጥለው ሲዝን ደግሞ እንደዚሁ በዚህ አካዳሚ ገብተው እንዲማሩላችሁ ከፈለጋችሁ ስልክ ቁጥር ያው እዚ ካርዱ ላይ ያለ ይሄ እዚ ጋር ነው ያለው። እኔ የምነግራቸው ያለው ስልክ ቁጥሩ ስንት ነው? 720 3 1 8 8 5 5 1 ወይም 720 207 34 13 እደግመዋለሁ። ኢትዮ ዋልያ ሶኮር አካዳሚ ልጆቻችሁን ለማስመዝገብ ለሚቀጥለው ሲዝን የምትፈልጉ ወንድማችንን ታደሰን ደውላችሁ በዚህ ስልክ ቁጥር ታገኙታላችሁ። ሰባት ሁለት ዜሮ ሶስት አንድ ስምንት ስምንት አምስት አምስት አንድ ወይም ሰባት ሁለት ዜሮ ሁለት ዜሮ ሰባት ሶስት አራት አንድ ሶስት በዚህ ደውላችሁ ልጆቻችሁን ለሚቀጥለው ሲዝን ለማስመዝገብ ትችላላችሁ ማለት ነው እና ተመልከቱ። ልጆቻችን በግብረ ዛሬ ልጆቻችን በእንዴት ነው የሚሆኑት? ስልክ በእጃቸው ላይ ያለ ሁሉ አለም በእጃቸው ላይ ነው ያለት የሚያዩት። ልጆቻችን ምንድን ነው ኦቤ ሲቀመጡ የሚመለከቱት ምንድን ነው? የሚያዩትስ ነገር ምንድን ነው? የት ለትምህርት ነው የሚገነባ ነው ወይስ ይዞ የሚጠፋ ነው? አይተናል እኮ ስንት ልጆቹ ልጆች ቤት ሲቀመጡ ስልካቸውን ኢንተርኔት ምን እያሉ ያን እየተከተሉ በዚህ በደንቨር እንኳን አይታቸዋል። የዛሬ ሁለት ዓመት እንደዚህ አካባቢ የሞተውን ልጅ ትዝ ይላቸዋል አይደለ? ይሄ እሱን ተመልክቶ አየር ምን ያህል ይዘ መቆየት ይችላል የሚለውን ያንን አይቶ እንደሞተ ሁላችንም እናስታውሳለን። የሁላችንም የልብ ስብራትን የሆነብን። ስለዚህ ልጆቻችንን ከእንደዚህ አይነት ነገር ለመጠበቅ ቢዚ ማድረግ አለብን። ልጆቻችን ቢዚ በቃ ቢዚ የምናደርጋቸው በምንድን ነው? በስፖርት በተለያየ ነገር ገብተው እዛ እዚህ እንዲሉ ኢንተረስት እንዲኖራቸው ስናደርጋቸው ለዚያ ነገር ተሰጥተው እዛ ትኩረታቸው ስፖርቱ ላይ ትኩረታቸው ትምህርት ላይ የሆነና ጥሩ ዜጋ እናፈራለን ማለት ነው። ስፖርት ደግሞ በጣም የታወቀ ነውና በዚህ መሰረት ልጆቻችሁን አስመዝግባችሁ በዚህ አካዳሚ ኢትዮዋሊያ ሶኮር አካዳሚ ውስጥ እንድታስመዘግቡ አደራ እንላለን። ሌላው እንግዲህ ያው ቅዳሜ እንዳትቀሩ ሁላችሁም ልጆች ያላችሁም የሌላችሁም፣ መተን በዛው መዝናናት ነው። ቅዳሜ ከ12 ሰዓት ጀምሮ 7100 ሸሪክሪክ ሳውዝ ድራይቭ ዴንቨር ኮሎራዶ ኤት ዜሮ ሁለት ሁለት አራት ነው። እዚያ ሁላችንም ተገንተን አንደኛ ወንድማችንን ታደሰን እናበረታተዋለን። ሁለተኛ ደግሞ የሰለጠኑትን ልጆች ሲጫወቱ እናያቸዋለን። እንዴት ነው የሰለጠኑ፣ እውነት ነው ወይ ይሄ ስልጠናው የሚለውን አይተን የራሳችንን ግንዛቤ እንወስዳለን፣ እና እንዳትቀሩ በዴንቨር ኮሎራዶ የምትኖሩ ኢትዮጵያውያን ጎረቤቶቻችሁን አፍሪካውያንን ነጮችም ካሉ እነሱን ይዛችኋቸው ነው አሳዩ። ነጮቹን እንደሚሰለጥኑ ታውቃላችሁ፣ በዚህ አካዳሚ ይሰለጥናሉ እኮ እኛ የእኛ ሰው ብቻ አይደል የሚሰለጥነው። ሴቶች ይሰለጥናሉ፣ ወንዶች ይሰለጥናሉ እና ሁለ ገብ የሆነ ስንተን፣ አፍሪካውያኖች ይሰለጥናሉ እና ብዙ ነው። ኤርትራኖች አሉ። ሁሉም አይነት ብሔረሰብ ያቀፈ ስፖርት የእግር ኳስ አካዳሚ ነው እና እንድትመጡ አደራ ይላል። ስለዚህ ቅዳሜ አስራ ሁለት ሰዓት ላይ እንገናኛለን። እናንተ ደግሞ እንደምትመጡ እርግጠኛ ነኝ። ኮሚኒቲያችንን እናጠናክራለን። በእንደዚህ በእንደዚህ አይነት ሁኔታ ህብረት ስንፈጥር ነው ኮሚኒቲው የሚጠናከረው፣ አንድነታችን የሚጠናከረው። ከዘር ከሃይማኖት ከፖለቲካ ነፃ ሁነን የኢትዮጵያን ስም ብቻ የምናገንበት የኢትዮጵያን ኮሚኒቲም እንመሰርታለን፣ እናቋቁሙ፣ እናደራጀዋለን፣ እንደገና እናጠናክረዋለን። እና በዚህ በዚህ መሰረት እናንተ ኢትዮጵያውያኖች በርቱ፣ እንበርታ። እስቲ ተመልከቱ በሌላ ሀገር ያሉ አሁን የሌላ ሀገር ዜጎች በኮሚኒቲ ያላቸው በምን አይነት ሁኔታ ላይ እንደሚንቀሳቀሱ እያየን ነው። እና እኛ ደግሞ ስንደራጅ፣ ስንጠናከር፣ በዚህም በስፖርቱም በኪነ ጥበቡም በሚዲያውም በሁሉ ነገር ስንጠናከር ተሰሚነታችን በመንግስት ደረጃ የጎላ ይሆናል ማለት ነው። ስለዚህ ቅዳሜ ኦክቶበር 18 ከ12 ሰዓት ጀምሮ ጨዋታዎች፣ የተለያዩ ጨዋታዎች ስላሉ በዛ ጨዋታ ላይ እንድንሳተፍ እንገናኛለን። አይሆብ እርግጠኛ ነኝ ትመጣላችሁ። እዛ እንገናኛለን። ብዙ ነገር ደግሞ ይኖራሉ። ፈን የሆኑ ነገሮች አሉ እና በእንደዚህ በእንደዚህ አይነት ነው መገናኘት የምንችለው እና ኦክቶበር አስራ ስምንት ከአስራ ሁለት ሰዓት ጀምሮ እንገናኝ ሊባኖስ ገዳሙ ነኝ ከዴንቨር ኮሎራዶ ማስታወቂያ እንዲሰራላችሁ የፈለጋችሁ ካላችሁ ደውሉልኝ ሰባት ሀያ ቱ ሰቨን ኤይት ኤይት ፋይቭ ናይን ዋን ፋይቭ ነው ሊባኖስ ገዳሙ ዴንቨር ኮሎራዶ ባይ